ይሄንን መልእክቴን ለህዝብ ብታደርስ ታደርስልኝ ዘንድ በትህትና ጠይቃለሁ። በድምፅ መግባት አልችልም። በዛሬው ዕለት ስሜን ጠቅሳችሁ ግን መልእክቴን ብታነቡልኝ እንደ ውለታ ቆጥረዋለሁ ይላል እስክንድር ነጋ እንዲህ ይላል። በሌላ ድርድር ፋኖን መከፋፈል አይቻልም። ጥቅምት በሌለ ድርድር ፋኖን መከፋፈል አይቻልም። ጥቅምት 7 2018 ዓ.ም የአማራ ክልል መንግስት ተብየው ከፋኖ ጋር ድርድር እያደረግኩ ነው የሚለውን አስመልክቶ የብልጽግና ዲጂታል ሚሊሻ አንዳንድ የአፋድ አመራሮችን ስም በሐሰት እያነሱ ይገኛል። የክልሉ መንግስት ከፋኖ ጋር እውነት እየተደራደረ ከሆነ የአደረጃጀቱን ስም ይፋ ሊያደርግ ይገባል። ከክልሉ መንግስት ጋር እየተደራደረ ያለ የፋኖ አደረጃጀት ካለ እውነታውን ለህዝብ ይፋ ማድረግ ይገባዋል ይገባውም ነበር። ከአካሄድም አኳያ ብናየው የብልጽግናና የፋኖ ጦርነት ከእስራኤልና ሐማስ ጦርነት አይብስም። እስራኤልና ሐማስ ድርድር ሲያደርጉ ግን በሚስጥር አልተደራደሩ። የፋኖና የብልጽግና ድርድርም በምንም መስፈርት ሚስጥራዊ የሚሆንበት ምክንያት የለም። እንዲያውም በተቃራኒው ድርድር ካለ መላው የኢትዮጵያውያን ማወቅ ይፈልጋሉ፣ እውነታው ይነገራቸው ይላል አርበኛ እስክንድር ነጋ። እስካሁን በተግባር እንዳየነው ግን ብልጽግናን ድርድር የሚያነሳው ድርድርን የሚያነሳው ለሰላም ብሎ ሳይሆን ፋኖን ለመከፋፈል አጀንዳ መስጠት ሲፈልግ ብቻ ነው። አንድ ጊዜ ሞክሮት ከሸፈ፣ አሁን ለሁለተኛ ጊዜ ሞከረው፤ ይህም ይከሽፋል ይላል አርበኛ እስክንድር ነጋ ከአፋሃድ በሚል በጽሁፍ ባደረሰው መልእክት